አይገባትም ሃይሚዬ ዝም ምን እየሆነ እሳ ዝም ቀስ ብላ ስታውሮ እሱ እየጮሆይ ምን እየሆነ ነው? ምን እየሆነ ነው? ምን አደረገች? ስት ሴት ለምን ታለቀሰልች? አንቺ አረ እባክሽ ዚ ሞት አርጊ። እሷ ታልቅ ስቲ ውጣባት። እናንተ ምን ቤት ናችሁ? ስትጀምር ሞት አርጊ ከላስ እሷ ትጨርስ። እሷ እስከሚጨርስ ዝም ይበሉ። ማርያምን በጣም ተናድቻለሁ። ማርያምን ዝም ብላ ትናጎርኝ እስኪ ዝም በሉ። እሷ መኪና እስክገዛ ነው የነበረች ስ ማለት ነው መኪና እስክገዛ ምን ማለት ነው? እዚህ አይገባትም። ሁላችሁም፣ እያንዳንዳችሁ ዋጋ ትከፍላላችሁ። እግዚአብሔርን ብያለሁ፣ ማርያምን ብያለሁ። ሃይሚ ባይሚ የለቅ ቀልድ እኛ አናቅም። የመጣ የምጣ መስዋዕት እንከፍላለን። ማርያምን ይሄ መኪናውን ነው የምናጋይለት፣ እግዚአብሔርም መኪናውን ነው የምናጋይለት። አሜን እንደዚህ ተቆርጣማ ሪያላይ

አውራለሁ የውስጤ ያውራለሁ። ምን ማለት ነው? ምን ማለት ነው? ይጂበት ይጂበት፣ አውራው አውራው፣ ከውስጤ ነው የማወራው። አሁን አስረግጬ ልንገራችሁ፣ የዳይቦ የወንድ ዳይፖሮች ያላችሁ የእሱ ደጋፊዎች ሼር አድርጉ፣ አድርሱልኝ። መኪና እስክትገዛ የፈለከው እስከምታደርግ እስከምታገኙ ነው ሃይሚን መጠቀም ያደረግካት በዚህ ልክ እሷን ተረጋጅ መኪና እዚህ ቦታ እንዳታመጪ፣ ይታይ መኪና ለየተቀመጠች ነው። ቤታ እንዳት ነኮ እዚ ውስጥ የለች መኪና መኪናን እንዳታመጡ እዚህ ቦታ ተዋጭ ጉዳይ ገደል ትግባ። ግን ደግሞ አይደለም ኔ ሙዩ ታደርጋለሁ። ኔ ሰኒ ስሙ ስሙ። ወላይ አንድ ደበረኝ ነገር ቢኖር ከምር ያ ቀለበት ምናምን የተባለው ፕራንክ ነበር። ፕራንክ ነበር። ለምን ቀለበት አስረሻ ይላታል። ይቅንቅ ነው ስራንክ ነበር ያደረገችው። አሁን በዚህ ጊዜ እንደዚህ ማውራት፣ ስሙማ ስሙማ የዛሬን ሳ እንዴት እንዴት እንዴት ቀስ እንዳለች እንዴት አያችሁ? እሷ እኮ ምንም አላለችም። እሷ እኮ ማንም አላም ምንም እንኳን ያለችው ግን፣ እሱ አንተ እሱ ግን ማስረዳት ቆርጦ እየጮህ እያለ የማያስፈልግ ንግግር። እንሱ ወንድ ከሆንኩ ወንድ ከሆንኩ ወንድነት ወንድ ከሆንክ አሳየን በተግባር። ወንድ ከሆንክ ሃይሚየን አይመቸው። ወንድ አያስ አያስበደር አስረግጬ ልንገርህ። ሼር አድርጉለት፣ ሼር አድርጉለት። እንዴ ወንድ ወንድ ከሆንኩ ምንድን ነው? እሷ እሷ እኮ ማንም ሰው ምንው የሚፈልጋት? ማንም ወንድ ልንገርህ፣ እንደውም ልንገርህ። በምኑ በሁሉም ቤተሰብ፣ በሁሉም ቤት ሂድ እይ በደንብ ከነ ማርክ ቤት፣ ከነ ኤፋ ቤት፣ ከሁሉም ጓደኛ እይ። ሀይም ስላለች ከጎንህ ሀይም ስላለች ከጎንህ እንደዚህ የሆንከው። እዚህ ደረጃ ልትደርሰ የቻልኩ በሀይም ምክንያት ነው። ሀይም አንተ ስላገኘት ተሰድባለህ። አንድ ጥቅም አላገኘትም። ከወንድሞከወንድሞቿ እየሰራ የነበረች እኮ በጣም ትወደድ ነበረች። ሁሉ ሰብ ሀይምዬ ሀይምዬ ይላት ነበር። አሁን ግን አንተ ስላለህ ሀይምዬ የሀይምዬ ክብር ዝቅ እንድ- እንድናደርግሃል አስረግጨ ልንገር። ሁለተኛ ጊዜ ሀይምዬ በሀይምዬ ሆ እንዳትናገር። አንተ ብትቀርባት እኛን እንደት ነገር አንፈልግም አንፈቅድም። በቃ እንዴ እንዴ ብሩክ እኮ እንደዚህ ብላ ያውቅም። ከዚህ በኋላ አያችሁት ራንክ ሲሰራ አያችሁት እንዴት እሷን ትሪት እንደማደርግ ነበር። እንዴት አሁን አሁን አይደለም ጥጋብ ጥጋብ የምሰማ አሁን አይደለም።

ከእሷ ግንኙነት አለ። አስረግጨ ነገር ሃይሚዬ ታያት አለ ታያት አለ እንዴት እንደምትሆን ታያት አለ በደንብ ታውቃት አለ። የውሳኔ አንተ ስለምትወድህ ነው እንጂ እንደዚህ የሆነችው። ዊ ዊ ወይኔ ወይኔ ማርያም ዛሬ

እንዳትናገሩም ብያለሁ፣ በማርያም እስከ ዛሬ እሱም ጠረቃሁን ን ተቀምጫለሁ። እንደምን ማለት ነው በሷ ላይ አንድ ነገር ካደረገ አለሁ የሚናገረው ነገር አለ ከዚህ በላይ ማለት ነው። አሁን ግን አርፈ ከመኪናህን ጋር ሂድ። እሷን ተዋት፣ ህይወታ ትኑርበት። ከወንድሞቿ ጋር ከቢሳት ሂድ። እንደምን ለሃይሚ አድርስላት። ለሃይሚዬ ማለት ነው የኔ ውድ እህት ይኔ ውድ አንቺ አንቺ ማን መሆን አንቺ መሆን ማንም አይችልም። አንቺ ጠንካራ፣ ሀያ ዓመት ያልሞላሽ ብዙ ያስተማርሽ፣ ብዙ ሰው ያስተማርሽ፣ ብዙ ነገር ከአንቺ አንደበት፣ አለባበስ፣ አንደበት፣ አነጋገር፣ አንደበት ሁሉ ስራ ትሞላለሽ። እሺ ልንገርሽ ውዴ፣ ምንም እንዳትሆንብኝ፣ ምንም እንዳትሆን፣ እንደምን ልንገርሽ ምንም። አንቺ ትንሽ ቀን መረጋጋት አለብሽ። እና አንተ ብሩኬ የተባልከው ሰው ደግሞ ተዋት፣ እሷን ተዋት፣ ምንም አይደለም።

አንቺ ደሞ እዚህ ምን ሆነሽ ነው? እግዚአብሔር አይደለም አሁን ቃል ድቃል አይደለም። ጌታ ቁም ነገር ወደ ቁም ነገር ስመጣ ምንም ነገር ተፈጠረ በእንትን በውስጥ ማለት ነው። ሙይታችን ህዛችን ማለቀስ ትችላላችሁ፣ ግን እዚህ ጋር ለጠላታች እናንተን አሳልፋችሁ አትስጡ። ማይታችሁን ያዙ። እሱ ሆኖ የሰጣት ዝምበይ ዝምበይ ፍቅር ለተነገርኝ እሱ ነው የሰጣት። ሚዲያ ላይ ወጥቶ የሰጣት እሱ ነው።

አይደለም እግዚአብሔርን፣ እዚህ ጋር ነገር ምን ቤት ነሽ? ምንም አታልቂሽ፣ ክብር አይደለም የኔ ውድ እህት አታልቂሽ። እና ዘፈን ከብተን ዳንም ወይ አንድ ሳምንት እኔ ሁሉ ነገር አውቃለሁ፣ ሁሉ ይረዳኛል። አንቺ ዝም በይ፣ ኧረ ዝም በይ፣ አትሳቁ። እንደምን የሆናችሁ ነው? ልጅቷ እስከምትሞት ነው ነው ነው? እንደ ዝም ትል እንደምትሉ እንደ ምን ይሆናችሁ ነው? ዝም ብለ ከፈለጋችሁ፣ ዝም በቅ፣ ዝም እስኪ ያናገረኝ እስኪ እንደ ይልውጣልኝ እስቲ ማሂ የተናገረችውን ነገር ሄደ። ፍቅር ደግሞ ከፈለግሽ ፕሮፋይል ውስጥ ወደ ኋላ ፍቅር ፍቅር ሄደ ማሂ የተናገረችውን ነገር ብትሰሪ፣ እግዚአብሔርን እንኳን ከማልቀስ ራስሽን ሴትነትሽን ትጠያለሽ። ማን ማን ያወራ ማን አያወራ ማን

ውድ ደሞ ደሞ ልንገረህ ልንገረህ ማለት ነው ለሱ ለሱ ልንገረህ

በሰው ስሜት ለምንድን ነው ሚ ሷ ማልቀስ ከፈለገች ታልቅስ፣ ትጨርስ። ማውራት ከፈለገች ታወራ፣ ትጨርስ። ካላስ አታልቅሽ አታልቅሽ፣ የና ሰው የእናንተ ፊት የእሷ ነው እንዴ? ካላስ አልቅሽ። ሆን ብያላ፣ ስጀመር በፊት አይደለም የምለቀሰው በአይን ነው የሚወጣ። ዝም ብለች አትናንገደ። ከምር ግን በጣም የሚደብረው እየተፈጠረ ያለው ግን ደግሞ እንደዚህ አትሆነ ማይ ማይ የምትሉ ማይ፣ ምን አለች ደግሞ

ከምር የሳቃችሁ ሁላ ማለት ነው፣ ሃይሚ ላይ የፈረዳችሁ ነገ ሳይውል ሳያድር በራሳችሁ ጫጫታ። የገረመኝ ግን ነገር ቢኖር ማለት ነው ዜናብ ዳኒ ጋ ዳኒ ምንድን ነው መጥፎ ሰው እንደሆነ እያወቃ

ባኔ ምንቤተሸንልመ ኔ እያልኩታለሁ ምንንህ እነሱ እዛች ጋር ናይስ መጨረሻ ስነግርሽ ማለት ነው። ይሄ እዛች ጋር ቁጭ ብለው እየሳቁብን ነው። ምን ሆነሽ ነው? በእነሱ ላይ መሳቅ ነው ይሄ። ሱሲ ጋር ዳኒ ጋር ሂድ እያለ ሱሲን ፈልጎ ነው። ምንድ ነው? አንቲ የሚ የኔ ቡቡዬ ምን መታስብ እየኔ ባል ብላ ነው ሸራ አደረገችው። እንደዛ ይባላል። እንደዛ ብላ ነው ሸራ አደረገችው። አፈር ያስበላሽ። እናንተ ማ ነው እንደዛ ሸራ አደረገው? ንገሩኝ። ኢቱ ባላት እንዴ ኢቱ ባላት የቱ ጋን ነው ሼር ያደረገችው የዛሬውን ቪዲዮ እንትን ስሎ ወጣል ሲጀመር ጋን ሼር ንገሩን በእናታችሁ እኔ ብቻ ነው ያየሁት ሌላ ሰው ሲጀመር

ለኔንም ሆን ብልሽ አንድ አንድ ቤት ነው፣ የአጎቶ ቤት ነው፣ የሰውዬ ወንድሙ ቤት ነው የሚሰራው። ሰዎች የሉ ቤት ውስጥ ዛሬ